ማን የዛሬ ቤተሰብ ዛር ነው። ሰጉድ ስን ሰጉድ የነበር ነው፣ ስን ደፍን የነበር አባ ሰጉድ አባ ሰጉድ ሰጉድ ሰርጉድ ሰጉድ ሰጉድ ሰጉድ። ኦ የቤተሰብ ዛርነት ምን ነበር የሚያደርጉልን? ያመልኩኛል፣ ይገባኛል። ምን ነበር የሚገቡት? ልጆቻቸው ይሰውልኝ ነበር። መጨረሻ ላይ ግድ ሆንኩኝ። ልጅቷን ምን አደረግነው? ዘር ከዘር ስንፈርድ ነበር። ሶስት አመት ሙሉ ያስወጣል እንደ ተፈርዶ ነበረ ልጅቷ። ታው በመዳፍ ጉድ በንታውላ አንቺ፣ እነሱ አይደለም የኔ ነት ብላ መቃወጣ። ቆይ ቆይ፣ አዳምጠኝ። ገንማ ተሰርቶልህ ነበረ፣ የምትፈርደው ቤት ተሰርቶልህ፣ እስር ቤት ውስጥ በካርታና በመዳፍ ነበር የምትፈርደው፣ በካርታና በመዳፍ። ስንት አመት ፈራጅ አደረግካት ልጅቷል? አንድ አመት፣ ሶስት አመት ታሰረች መጀመሪያ። ሀያ አምስት አመት አስፈረድንባት። ከዛ ምንም ባላጠፋችሁ ወደ አምስት አመት አስወረደችላት እናቷ። ሶስት አመት ሙሉ ታስራውጣ አንድ አመት ሙሉ ታስራውጣ ቆ የት ነው ሶስት አመት የታሰረችው? ኩዌት እስር ቤት እ ኩዌት እስር ቤት ኩዌት። እሺ ሀያ አምስት አመት ያስፈረድክባት ምን አደረገች ተብና ነው? ምንም ሌላ ባንክ በተፈጨጫት በሷ ላይ እሷ ነች ብለን እሺ አንደኛ በጫፍ አስፈረድክባት፣ ሌላስ በምን አስፈረድክባት? አተምትድ መርደር እ አተምትድ መርደር ሰው ልትገድል ብላ አልገደለችም እንጂ ልትገድል ነበር፣ ልትገድል ሞክራለች ተብላ መግደል ሙከራ አ እሺ ሌላውስ? በቃ አይ በቃ በሁለቱ። ሌላ ደግሞ አንቺ ተባለች። እነዛ እኔ አይደለም ካሻምጫቸው ተባለች። እሷ ደሞ አራ በጣም እናንተ ናችሁ ራሳችሁ፣ እንደያዛችሁኝ እነሱን ያዙ እነሱንም ያዙ ተብላ በቃ እንደዚህ እንድትርግ ያደረግናት እኛ ነን። እነዚህ ፈራ አሁን እንደዚህ ልታስፈል ያለታቸውና ተናደው፣ እድሜልኳን እዛ እንዳያስገባት፣ እዛ እንድትማቅ፣ እዛ እንድትሞት ነበር ነው። ሀያ አምስት አመት አስፈረድክባት። ከዛ አምስት አመት ዝቅ ተደረገ። ከዛ ሶስት አመት ታስራ ጨርሳ ወጣች። ቢሆንልህ በቃ ሀያ አምስት አመት እስር ቤት ነበር የምታማቅቀው፣ እዛም ብትሞትልን ነበር የምንፈልገው። እሺ እስር ቤት ውስጥ ትፈርዳለች ወይ? ጉድ ያንተ ደሞ በጣም እኛ ነበርን ግን ስንሰራ የነበረው፣ ከዛ ግን አቆመችዋል።

ወይ ጉድ ከሁሉ ይሰግድልሃል ሀገር ሙሉ እ ሀገር ሙሉ ተንቤን ሲጠይቅ አባተፈን አባተጉድ እኛን የማያመከን አልነበረ አባተፈን አባተጉድ የት ነው የት ሀገር ነው ተንቤን ተንቤን ተንቤን ወደ ሀገረ ማርያም ነው አውቀዋለሁ እኮ ምን ለእኔ ተነግረኛለን። ትግራይ በደንብ ነው የማውቀው ማቀው እስከ ሽሬ ጫፍ ድረስ ሄጃለሁ። ከመቀሌ ወጣ እንዳል በአዲግራት የሚወስድ አለ፣ በታች በተንቤን የሚወስድ አለ። ሀገረ ማርያም የሚባል ሀገር አለ። እዛ ደርሳችሁ የሶስት ሰዓት የእግር መንገድ ስትሄዱ አባ ህደራ የሚባል ገዳም አለ ለሆድ ለመተት ለስራ የሚሆን ጸበል ያላቸው ትልቅ አባት አሉ። እንግዲህ አልኪዳ ናቸው። ነው ወይ ጉድ! ተንቤን ውስጥም ደግሞ ፈራጅ ነበር። እሺ፣ ምን ነበር የሚገብሩልን? ለዚህ ነበር ልጆች ይገብሩልኛ። በቃ አሁን ያልኳቸውን ነበር የሚሰጡ። ምን ምን ምን ምን ነበር የሚያመጡልን ልጅ ብፈልግ ይሰጡኛል። ከዛ በላይ ምን አለ? በቃ ሌላውማ የማይረው ልጅ ብፈልግ ይገብሩልሃል። ከዛ ልጆቹ ምን ታደርጋለህ? የተገበሩልህን በቃ እጥጥ ውሰድ፣ ግዳር ታካ። ሌላ ምን አለ ወይ ታምር? ስንት ልጅ ተገበረልህ? ብዙ ብዙ ብዙ ብዙ። ምን ይዛውስ እስኪ ንገሪኝ፣ በግምት እስኪ ታቋለ ወደ ስንት ልጅ ተገብሮልሃል?

ጥላወቂ አለው ጉደል የተባለክ ጥላወቂ። እሺ፣ ሌላስ ተፈታችን፣ አዲስ የገባ እስኪ፣ ልጅቷን ሌላ ምን አደርጋችኋት? እስኪ ተባብራችሁ ፈራጁም ጋር አንድ ላይ ሆናችሁ ምን አደርጋችኋት? አሁን እኮ በቃ ምን ምን ነጭ ወረቀት መፈተን እንዴት ይቻላል? ህጻን ልጅ መፈተን ይቻላል። መጠን ላይ መስገድ የጀመረችው መቼ ነው? ቆይታለች። እኔ ዛሩ ልንገርክ፣ ዝርዝር ነገር ከፈለክ፣ የታሰርኩኝ ቤተሰቦችን ካለቀ አትሄድም የተባልኩኝ፣ ዛር አለኝ እኔ የተቀጠልኩኝ፣ እኔ ዛር አለኝ፣ ሰለቸኝ። በደንብ ነው ከተጠጡ እንዴ! ሰው ጎበዝ ነች፣ የሚገርም። በማህፀን ያለ ልጅ፣ የተወለደ አራስ ልጅ፣ ያለ ልጅ የሚገበርለት እየገደለ ወይ ጉድ! ሰውን ግብር አድርጎ የሚጠቀም አሁን ይሄ ሁሉ ሀገራችን ያለ ይመስላል እንዶ ካላላወቅን እኮ ችግር እኮ ነው፣ አለማወቅ በጣም ችግር ነው። እሺ ሁላችሁም ተዘጋጁ። ጠቅላላችሁ ተዘጋጁ። በስላሴ ስም በመድኃኔዓለም ስም በቅዱስ ሚካኤል ስም በቅዱስ ስም በቅዱስ ገብርኤል ስም

ግደል የተባልኩ ጥላ ወጊ፣ ግደል የተባልኩኝ ጥላ ወጊ። የእድል መተት የሰላቢ መተት፣ የእድል መተት የሰላቢ መተት፣ የቡዳ መንፈስ፣ የቡዳ መንፈስ። ሁላችንም ለቀን እንሄዳለን፣ ሁላችንም ለቀን እንሄዳለን። በስናሴ ስም ለዘናንም በሲኦን ታስረናል። በስናሴ ስም በሲኦን ታስረናል። ያስለቅሳል። ይሄማ በጣም ከባድ ነው። መለያችሁ ነው እንግዲህ ዛሬ መጨረሻ ነው። ምንም ብታነስ እንባ ብትናፈሱ አይቀርም። በስላሴ ስም በሲሆን ታስረናል። በስላሴ ዘጋ ሲሆን ታስረናል። የዘጋነውን እድሎቿን በአክሱማ በሰውሯ

ቅዱስ ገብርኤል ሲዮን ያውርዳችሁ። እስኪ እኔ እናቴ ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይባርክሽ። የማይሰራ ጥያት እግዚአብሔር ይፍታ። አሜን አሜን። ምንድነው የሚነግረን ጉድ፣ የምንሰማው ጉድ። ሀያ አምስት አመት ኩዌት ላይ የተፈረደብሽ ወደ አምስት አመት ዝቅ አረጉልሽ። ከዛ ሶስት አመት ታስረሽ ጨርሰሽ ወጣሽ። እስር ቤት ውስጥ ደግሞ መዳፍ ያስነብብሻል፣ ያስፈርዳል፣ ያስጠነቁላል። እውነቱን ነው። እውነት ነው። እውነት ነው። ሶስት አመት ይሄ እንዴት መጣ ወደ አንቺ? እንጃ ብቻ ኩዌት ከሄድኩኝ በኋላ ሴትዮ በጣም ነበር የምትወደኝ። በአስራ ስድስት አመት ነበር የሄድኩኝና ከዛ ቤት ተከራይታልኝ ያስጠጓቸው ልጆች ነበሩ፣ እና እነሱን አላትም በድብቅ የተፈጨ ጫት ይሸጡ ነበር። ከዛ ቤቱን ተጠቆመና ገቡን፣ ያዙኝ ማለት ነው። በቃ ከዛ ሀያ አምስት አዎ የተፈጨው ጫት ብዙ ነው። ወደ ኦልሞስት ሀምሳ ኪሎ ምናምን ይሆናል የተደበቀው። እንደ ድራግስ እንደ ሀሺሽ ነው የሚቆጠረው እዛ ደግሞ። አዎ በጣም ከባድ ነው። አዎ ከዛ ሶስቱን አመት ጨርሰሽ ወጣሽ? አዎ ሶስት መጀመሪያ አምስት አመት ነበር የተፈረደብኝ። ከዛ በኋላ ሌት አምላክ ረዳኝ። አምስት አመት አድርጉልኝ። በአሞክሮ የሚባል አለ፣ በጸባይ ብዙ ነገር አለ። ከአምስት አመት አምስት አመት ተደረገ። አምስት አመት ደግሞ ሶስት አመት፣ ሶስት አመት። አዎ የኩዌት ኤምባሲ እግዚአብሔር ይስጣቸው። በዛን ጊዜ የኩዌት ኤምባሲ እና የምታሰራኝ የነበረችው ሴትዬ ጠበቃ አስቀውመውልኝ ነበር እና እነሱን ተከራክረው ነው ወደ አምስት አመቱን እንትን ያለልኝ ወረደልኝ። ፍርድ ቤት እስከምመላለስ ኬዙ ከሚጣራ ሌላም በአተንትድ ምርደር ሰልፍ ዲፌንስ ነበረ። ግን ልትገድል ሞክራለች ከብየ እንትን ብዬ ነበር። በመግደል ሙከራ እስር ቤቱ ውስጥ መዳም ያስነብብች ነበረ። አው እኔና አንድ እህቴ የነበረች እዛ ኢትዮጵያዊ ነች። በእኛ የጀመርነው በካርታ ነው። እንደ ቀልድ አድርገን ነው የጀመርነው፣ እንደዚህ ካርታና እና የካርታዎቹ ስም አውጥተን ከዛ እሷን ሄዳ በጀርባ አጣርታ የነሱን ኬዝ አጣርታ ትመጣና ለኔ ትነግረኛለች። እኔ ደግሞ እንደ አዋቂ ሁኜ እነግራቸውና ብር በዛ እንሰበስብ ነበር። ግን ይሄንን የሚያስደርግሽ ዛሩን እንደሆነ አታውቂም አንቺ። እኔ አላቅም፣ ግን እውነት ያለው አሁን ትወጫለች ካላት፣ አንዷ ባላት ቀንና ሰዓት ትወጣለች። በቃ አውራቁና እና ይናገራል። በጣም ያሳዝናል። እኔ እንግዲህ የተንቤን አካባቢ በደንብ ነው የማውቀው፣ እንዲህ አይነት ነገር ብዙም የለም። የአንቺ የተለየ ነው። ያው ከባድ ነው የተናገረው ነገር። ዞሮ ዞሮ እንኳን እግዚአብሔር ገናገለች ትልቁ ነገር ስጥሮ። እሺ፣ አይዞች፣ በርቺ። መብራን አትለች። ቅዱስ ሚካኤል፣ ቅዱስ ገብርኤል። አይ፣ አሜን አሜን።